ሕማማተ መስቀል ሕማማተ መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበላቸው 13 የመስቀል መከራዎች የምንላቸው ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በድምሩ ለ18 ሰዓት የተቀበላቸው ሕማማት የሚከተሉት ናቸው። ተአስሮተ ድኅር ወይም ወደኋላ መታሰር። ጌታችን ኢየሱስ ክርስቶስ ሁለት እጆቹን የኋሊት መታሰሩን የሚገልጽ ነው። መድኃኒታችን ኢየሱስ ክርስቶስ ጊዜው በደረሰ ሰዓት ራሱን ለአይሁድ አሳልፎ በሰጠባት በዚያች ዕለትና ሰዓት ሻለቃውና ጭፍሮቹ የአይሁድም ሎሌዎች እጁን የኋሊት አስረው መሬት ለመሬት ጎትተውታል፣ አፍገምግመውታል። በኃጢአት ሰንሰለት የኋሊት ታስሮ ጠላት ዲያብሎስ የሚያፍገመግመውን የሰውን ልጅ ለማዳን ሰውን ከኃጢአት እስራት ይፈታ ዘንድ መድኃነ ዓለም ክርስቶስ በጠላቶቹ በአይሁድ እጅ የኋሊት ታሰረ። ተጸፎ መልታይት ወይም በጥፊ መመታት፣ አምላካችን ኢየሱስ ክርስቶስ እጃቸው በደም ጣታቸው በበደል በረከሰ በአይሁድ እጅ በጥፊ መመታቱን የሚገልጽ ነው። ጌታችን ለሊቀ ካህናት ቀያፋ እውነትን መናገር እንደ ስድብ ተቆጥሮበት መላል ሰው ፊቱን በጥፊ መተውታል። ፊቱንም በጨርቅ ሸፍነው ክርስቶስ ሆይ በጥፊ የመታህ ማን ነው? ትንቢት ተናገርልን እያሉ ዘብተውበታል። ጲላጦስም አሳልፎ ከሰጠው በኋላ አክሊለ ሦክ በራሱ ላይ አኑረው ቀይ ልብስ አልብሰው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ የተሳለቁበት በጥፊ መተውታል። ወሪቀ ምራቅ ወይም ምራቅ መተፋት፣ አይሁድ በብርሃናዊው የክርስቶስ ፊት ላይ በሚያስጸይፍ ሁኔታ ምራቃቸውን እንደተፉበት የሚገልጽ ነው። በነቢዩ ኢሳያስ መጽሐፍ ፊቴንም ከውርደትና ከትፋት አልመለስኩም ተብሎ እንደተነገረ እየዘበቱበት ምራቃቸውን ተፉበት። በኃጢአት የቆሸሸውን የሰውን ሕይወት ለማጥራት የመጣው ንጹሐ ባሕርይ አምላክ ተተፋበት። በስራው ከገነት ተተፍቶ ተንቆ ተዋርዶ የነበረው የሰውን ልጅ ለማዳን ኃጢአትን ይቅር የሚል እርሱ ጌታችን ያለ ኃጢአቱ ተተፋበት፣ ተናቀ፣ ተዋረደ። እንኳን በአምላክ ፊት በሰው ፊት እንኳን መትፋት እጅግ ያስነውራል። ተኮርዖተ ርእስ ወይም ራስን በዘንግ መመታት መድኃኒታችን ኢየሱስ ክርስቶስ ራሱን በዘንግ መመታቱንና መቀጥቀጡን የሚገልጽ ነው። ጲላጦስ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ ብሎ እጁን ከታጠበ በኋላ ጌታችን ኢየሱስ ክርስቶስን ገርፎ ለካህናት አለቆች እና ለሽማግሎች አሳልፎ ሰጥቶት ነበር። በአይሁድ ሕግ የተገረፈ አይሰቀልም፣ የሚሰቀል ደግሞ አይገረፍም። እርሱ ጲላጦስ ግን ከገረፈ በኋላ እንዲሰቅሉት አሳልፎ ሰጣቸው። መድኃኒታችን ኢየሱስ ክርስቶስ ተላልፎ ከተሰጠ በኋላ በዘንግ መትተውታል። ተቀስፎ ዘባን ጀርባን መገረፍ መድኃኒታችን ኢየሱስ ክርስቶስ ጀርባው እስኪላጥ ያለ ርኅራኄ የመገረፉን ነገር የሚገልጽ ነው። የተገረፈ እንደማይሰቀል ሁሉ፣ ጲላጦስ ግን ኢየሱስ ክርስቶስን አስገረፈው። መድኃኒታችን መንጸፈ ደይን ወድቆ በእግራ አጋንንት ተቀጥቅጦ በእሳት አለንጋ የሚገረፈውን የሰው ልጅ ለማዳን ሲል ጀርባውን ለግርፋት ሰጠ። ስጋው አልቆ አጥንቱ እስኪቆጠር ተገረፈ። ጲላጦስ ይፈታላቸው ዘንድ ላቀረበላቸው ምርጫ ነፍሳትን ከሲኦል የሚያወጣውን ክርስቶስን ሳይሆን ራሱን እንኳን ከምድራዊ ወህኒ ማውጣት ያልቻለውን ወንበዴውን በርባንን መረጡ። መገረፍ ይገባው የነበረው በርባን ተለቀቀ። በነቢዩ በኢሳያስ ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጮች ሰጠው ተብሎ እንደተነገረ ጀርባውን ለገራፊዎች አሳልፎ ሰጠ። ጢሙንም ተነጨ። አክሊለ ሶክ ወይም የሾህ አክሊል፣ ቀይ ልብስም አለበሱት። የሾህ አክሊልንም ጎንጉነው ደፉበት። የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ እጅ ይነሱት ጀመር። ጭፍሮች ከሹክ የተሰራ አክሊልን ጎንጉኖ በራሱ ላይ ደፍተውለታል። እግዚአብሔር አዳምን እሾህና ሚኬላን ታበቅልብሃለች የምድርንም ቡቃያ ትበላለህ ብሎት ምድርን እሾህና ሚኬላ እንድታበቅል ተረግማ ነበር። ይህንንም ለመሻር ክርስቶስ በራሱ ላይ የእሾህ አክሊልን ደፍቷል። ጸዊረ መስቀል ወይም መስቀልን መሸከም፣ ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስን ከሊቶስጥራስ ከቀራንዮ 17 ክንድ የሚሆን መስቀልን አሸክመውታል። ኢየሱስንም ይዘው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለ የራስ ቅል ስፍራ ወደሚሉት ወጣ። ሰትየ ሐሞት ወይም መራራ ሐሞትን መጠጣት። ሰፍነ ግንም ይዞ ሆምጣጤ ሞላበት፣ በመቃም አድርጎ አጠጣው። ጌታችንና አምላካችን ኢየሱስ ክርስቶስ በመስቀል ሳለ ተጠማው ባለ ጊዜ መራራ ሐሞትን መጠጣቱን የሚገልጽ ነው። በመዝሙረ ዳዊት ላይ ለመብሌም ሐሞት ሰጡኝ ለጥማቴም ሆምጣጤ አጠቱኝ ብሎ ነቢዩ ዳዊትን ትንቢት ያናገረ የነቢያት አምላክ ኢየሱስ ክርስቶስ የመጻፉ ቃል ይፈጸም ዘንድ ተጠማው ባለ ጊዜ ሆምጣጤ ተሞልቶበት ተቀምጦበት ከነበረው ዕቃ ሆምጣጤውን በሰፍነግ ሞልተው ወደ አፉ አቀረቡለት። እርሱ ተጠምቶ የእኛን የነፍሳችንን መጠማት አራቀልን። የተቀሩት አምስቱ ሕማማተ መስቀል ደግሞ አምስቱ ቅንዋተ መስቀል ናቸው። የቀኝና የግራ እጅ እግሩን እንዲሁም ደረቱን መቸንከሩን ይገልጻሉ። ቅንዋት የሚለው ቃል ቀነወ፣ ቸነከረ ከሚለው የግዕዝ ግስ የተገኘ ነው። ቅንዋተ መስቀል መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተቸነከረባቸውን አምስቱን ጠንካራ የብረት ችንካሮች ወይም ምስማሮች የሚገልጽ ነው። አምስቱ ቅንዋተ መስቀል ሳዶር፣ አላዶር፣ ዳናት፣ አዲራ እና ሮዳስ በመባል ይታወቃሉ። እነዚህም የአምስቱ አይማደ ምስጢራት ምሳሌዎች መሆናቸውን አበው ያስተምራሉ። የክብር ባለቤት አምላካችን ክርስቶስ እነዚህን 13 ሕማማተ መስቀል ተቀብሎ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍሶ ወገብረ ሰላመ በደመ መስቀሉ፣ በመስቀሉ ደም ፈሳሽነት ለዓለም ሰላምን መሰረተ። በመስቀል ተሰቅሎ መርገመ ስጋ መርገመ ነፍስን ሻረ። ኢሳይያስ እርሱ በእውነት ደዌያችንን ተሸክሟል፣ ሕማማችንንም ተቀብሏል እንዳለ በቅዱስ መስቀሉ ኃይል ሁላችንንም ይጠብቀን። ዘውት ብርሃን ሚዲያን በተለያዩ አማራጮች ይከታተሉ።